ልጄ በጣም ቅብዥብዥነት ነው። ልጄ ትኩረት አጣ። ልጄ አቴንሽን አጣ። ይህ አቴንሽን ወይም ትኩረት ከየት መጣ? ምን ባደርግለት ወደ አቴንሽኑ ይመለስ? ወይም ደግሞ አቴንሽን እንዲኖረው ያደርጋል? ትኩረት እንዲኖረው ያደርጋል? ሰላም ጤና ይስጥልን። እንኳን ወደ ንማማሪ ዩቱብ ቻናል በሰላም መጣችሁ። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጎ ብዙ የህፃናቶችን ወይም ስለ ስነ ልቦና ኦቲዝምን ብዙ እውቀት ታገኛላችሁ። ና ቤተሰቡ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ህፃናትን ትኩረት አልባና ቅብዥብዥነት የሚያደርጉ ምንድን ነው ብለን ስንጠይቅ፣ ወይም ደግሞ አንድ ልጅ በጣም ትኩረት አልባና በጣም የሚግበረበሽ ከሆነ ይሄ ከምን መጣ ብለን ራሳችን መፈተሽ በጣም ግዴታ ነው ማለት ነው። ስለዚህ ይህ የሆነው ደግሞ ምንድነው? በዋነኝነት እንግዲህ ዛሬ ህፃናትን ትኩረት አልባ የሚያደርግና ቅብዥብዥነትን የሚያበዛ ምንድነው? ስንል በዋነኝነት ደረጃ ምግብ ነው። እንግዲህ ዛሬ የምነግራቸው ህፃናትን ትኩረት አልባና ቅብዥብዥነት የሚያደርጉ ምግቦች ምን ምን ናቸው፣ እንዴትስ እዛ ምግብ ማራቅ እንችላለን? በዚህ ቦታ ደግሞ ምን አይነት ምግብ ለልጆች መስጠት አለብን። ትኩረት እንዲኖራቸውና አቴንሽን እንዲኖራቸው ከፈለግን እነዚህ ምግቦች በፍጹም መመገብ የለባቸው ማለት ነው። እነዚህ ምግቦች ከሰጠን በኋላ ደግሞ ምን አይነት ምግብ ነው መስጠት ያለብን የሚለውን አንድ ባንድ ነግራቸዋለሁ። እስከመጨረሻው ቪዲዮውን እዩት። ህጻናትን ትኩረት አልባና ቅብዥብዥነት የሚያደርጉ ምግቦች እንዳሉ ጥናቶች ያሳያሉ። እነዚህም ምግቦች በተለይ ደቺ ማለት ሃይፐር አክቲቪቲ ሃይፐር ያላቸው ልጆች በጣም እነዚህ ምግቦች በፍጹም መመገብ የለባቸውም ማለት ነው እና የበለጠ ነው ተጽዕኖ የሚያደርስባቸው በነሱ ላይ ማለት ነው። እንግዲህ በዋነኝነት ደረጃ ዋና ዋና ብዙ ሊኖሩ ይችላሉ፣ ግን በከፍተኛ ደረጃ በጣም ዋና ዋና ብለን የምንገልጻቸው ምንድን ነው? አንደኛ ከፍተኛ የስኳር ዘይት ያላቸው ምግቦችና መጠጦች። እነዚህም በውስጣቸው ከፍተኛ የሆነ ስኳርና አርቲፊሻል ጣዕሞች ሊኖረው ስለሚችል የኃይል መጨምርና ትኩረት መበተን ያስከትላል ማለት ነው። እነዚህ ከፍተኛ የሆነ የስኳር መጠን ስላላቸው እንቅስቃሴን፣ ኃይልን በጣም ስለሚጨምሩ እነዚህ ምግቦች በፍጹም መስጠት የለብንም ማለት ነው። ሌላው ደግሞ ይሄ ካፊን የምንለው ማለት ነው። እንደዚህ እንደ ሻይ ሊሆን ይችላል ምናምን። ከዛ ደግሞ በቃ አጠቃላይ የካፊን ዘሮች መስጠት የለበትም፣ ማለት በውስጡ በውጡ የሚጨማመሩ ከፍተኛ ስኳር መጠን ያለው ማለት ነው። ሌላው ደግሞ ጣፋጭ ከረሜላዎች እና ኬኮች፣ እነዚህም ከፍተኛ የስኳር መጠን ያላቸው ሲሆኑ የደም ስኳር መጠን በድንገት ከፍ ያደርጋል ማለት ነው። እነዚህ ያለ ዕድሜያቸው አሁን በአሁኑ ደረጃ ላይ በአሁን ላይ ከፍተኛ የሆነ የስኳር የስኳር መጠን ይጨምራሉ። ማለት የደም ስኳር መጠን ይጨምራል። ምክንያቱም በአሁኑ ላይ ያሉ ልጆች እንዳለ የሚመገቡት ምንድን ነው ጣፋጭ ነገሮች ነው። ከረሜላዎች፣ ኬኮች፣ እነዚህ በከለር በተለያዩ ከሮች እንዲያምሩ ተብሎ የሚሰሩ በተለያየ ከለሮች ምግቦች የሚሰሩት ቀለም እነዛ በጣም በጣም በጣም አፌክት ያደርጋል በልጆች ላይ ማለት ነው እና የደም ስኳር መጠንን በድንገት ከፍ የሚያደርግ ስለሆነ ይህንም በፍጹም መስጠት የለብንም ማለት ነው። ሌላ ደግሞ ጣፋጭ የቁርስ እህሎች ለምሳሌ ስዊት ብሬክፋስት የምንለው ማለት ነው እና እነዚህ ደግሞ አሁንም በአብዛኛው የቁርስ እህሎች ከፍተኛ ስኳር ይዘዋል። ይህም ለዚህኛው ለትኩረት ማጣት አንደኛው አስተዋጽኦ ያደርጋል ማለት ነው። ለምሳሌ እዚህ እየተጠበሱ ምግቦች ምናምን፣ እነዚህ ዶናት፣ ኩኪ ምናምን እያልን በሻይ መልክ ሊሆን ይችላል ምናምን በልጆች መልክ ለልጆች በዚህ መልክ የምንሰጣቸው ከሆነ ይሄም ከፍተኛ የሆነ የስኳር መጠ እንዲጨምር ነው ያደርጋል። ይህም በጣም አጠቃላይ የስኳር መጠን ያላቸው ምግቦች የሀይፐርን የሚያስከትል ነው ማለት ነው እና የታሸጉ ፍራፍሬ ጭማቂዎች። እንደዚህ ደግሞ የታሸጉ የፍራፍሬ ጭማቂዎች ለልጅ ፍሩቹስ ብለን እንደዚህ ሱቅ ምናምን ሱፐር ማርኬት የምናገኛቸው ማለት ነው። እነሱ እነዚህም ከፍተኛ ስኳር አላቸው። ምንም እንኳን ፍራፍሬ ቢሆንም ምንም ፍራፍሬ ቢሆንም ግን በውስጡ የሚጨማመርበት እንዲጣፍት ተብሎ የሚዘጋጅ ስለሆነ በውስጡ የተለያዩ ስኳር ይዘት ያላቸው ነገሮች ስለሚጨማመሩ እነዚህም በፍጹም መስጠት የለብንም ማለት ነው። ሌላው የተቀነባበሩ ምግቦች ፕሮሶስ ፉድ የምንላቸው ማ እንደ ቺፕስ ሊሆን ይችላል። ስናክ ብለን የምንሰጣቸው ስናክ ፉድ የምንለው ሰውነትን የሚጎዱ ቅባቶችንና ጨውና አርቲፊሻል ተጨም አርቲፊሻል ምግቦችን ስለሚጨምሩ በፍጹም እነዚህ መመገብ የለባቸው ማለት ነው። ለዚህ ደግሞ እነዚህ ደግሞ አርቲፊሻል ቅመማ ቅመሞች ምናምን ነገሮች ከከለሮች በዛጋ ሲጨማመሩ ለዚህ ለአቴንሽን ማጣት አስተዋጽኦ ያደርጋል ማለት ነው። ሌላው ደግሞ ከለራማ ምግቦች እነዚህም ከፍተኛ አላቸው ማለት ነው። አርቲፊሻል ከለር የምንላቸው ማለት ነው። ይህም በተለይ ቀይና ቢጫ ቀለም ያላቸው የምግብ ቀለሞች በአንዳንድ ህጻናት ላይ ቅብዥብዥነትን እንደሚጀምሩ ብዙ ጥናቶች ያሳያሉ። ሌላው ደግሞ ማለት በቃ እነዚህ በጣም በጣም በጥናቱ ራሱ የተረጋገጠ ቢጫ ቀለም ያላቸው እን ቀይና ቢጫ ያላቸው ቀለሞች በጣም ለቅብዥብዥነት በጣም ቅርብ የሚያደርጉ ምግቦች ናቸው ማለት ነው። ሌላው ደግሞ ሶዲየም በውስጣቸው ሶዲየም የሚባል ንጥረ ነገር ስላለ ይሄም በጣም ለቅብዥብዥነት ይዳርጋል ማለት ነው። እንግዲህ ካልን ይህን ምግቦች በፍጹም መስጠት ከሌለብን ልጆች፣ አዎ አንዳንዴ ይህ ምግብ ሳያገኙ ሲቀሩ ወይም ሊያለቅሱ ይችላሉ፣ ሊረብሹ ይችላሉ፣ ወይም ደግሞ ይህ መብላት በጣም እንትል ሱስ ሊሆንባቸው ይችላል። እና ስለዚህ በዚህ ፈንታ ምን እናድርግ ነው ልጆች ትኩረት እንዲኖራቸው ከፈለግን ረጋ ያሉ ልጆች እንዲኖረው ከፈለግን በዚህ ቦታ ምን መተካት አለብን ማለት ነው። ለምሳሌ የታሸጉ ፍራፍሬ ጭማቂዎች በቤታችን ፍሬሽ ጁስ ፍሬሽ የሆነ ነገር ፈጭቶ መስጠት ለልጅ ወይም ደግሞ ቤት ውስጥ ከለር አልማ ከለራማ የሆነ ሳይሆን ያለ ከለር ቤት ውስጥ የተለያዩ ኩኪ በመስራት ለልጆች መስጠት አለብን ማለት ነው። ሌላው ደግሞ እንደዚህ ከረሜላዎች፣ ኬኮች ሊሆኑ ይችላሉ። ይህንም ሁላችንም በቤት ውስጥ እየሰራን በምንችለው መጠን በቤት ውስጥ እየሰራን ባለን ነገር ቤት ውስጥ እየሰራን ለልጆች መስጠት፣ ይሄ ትኩረት እንዲኖራቸው እና አቴንሽን እንዲኖራቸው ያደርጋል ማለት ነው። ስለዚህ እነዚህ ነገሮች በጣም በአሁኑ ደረጃ ደግሞ በጣም በከፍተኛ ደረጃ እየሆነ ያለው ልጆች ምንድን ነው በጣም ረጋ መቅ የልጆች መቅበበዥ እና የአቴንሽን ማጣት ወይም ትኩረት ማጣት በጣም እየበዛ ነው። ይሄ ደግሞ ለእነሱ ከፍተኛ የሆነ አስተዋጽኦ ያደርጋል ማለት ነው። ምክንያቱም አንድ ልጅ ትኩረት አልባ ሆነ ማለት ምንም ማድረግ አይችልም ማለት ነው። ሶ ይሄ ህጻን አንድ ልጅ ከተወለደ ጀምሮ ግዴታ ከወላጅ ከወላጅ ግዴታ ማወቅ ያለበት ነገሮች አሉ። ስለዚህ እነዚህ ነገሮች በስነ ስርዓት ተከትሎ ማድረግ የለበትን ና የሌለበትን ሁላችንም ልጆች ጤናማ ና ትኩረት ኑሯቸው ስኬታማ ና ጥሩ ደረጃ ደርሰው ማየት እንፈልጋለን። ሶ እነዚህ ነገሮች መፈለግ ብቻ ሳይሆን እንደ ወላጅ ደግሞ ከምግብ ከምግብ ሊሆን ይችላል ና ምግብ ከፍተኛ አስተዋጽኦ አለው ለልጅ ማለት ነው። እና ስለዚህ እነዚህ ምግቦች በፍጹም ሳሰጡ አጠቃላይ ሹገር ነክ የሆኑ ምግቦች ለሕፃናት ባሰጡ ይመከራል ማለት ነው። ከሰጣችሁ ደግሞ በትንሹ ለምሳሌ ከ ከ125% ለነሱ ብሰጧቸው በጣም አሪፍ ነው። ሌላውን ነገር ደግሞ ሄልዚ ፉድ ብታበሏቸው እነዚህ በጣም ትኩረት አልባይ የሚያደርግ ነገሮች ይቀንሳል። ማለት ልጆች ትኩረት ኑሯቸው ያድጋሉ። አቴንሽን ኑሯቸው ያድጋሉ። ነገ ለቤተሰብና ለሀገር የሚጠቅሙ ሆነው ያድጋሉ ማለት ነው። እንግዲህ የዛሬ ቪዲዮ ይሄን ይመስላል ነበር። ስለ ሕጻናት የምግብ አዘገጃጀት ወይም ደግሞ ለሕጻናት ምን አይነት ምግብ መስጠት አለብን የሚለውን ነገር አዘጋጅቼ ይህን ይመስላል ያቀረብኩላችሁ። በሌላ በአስተማሪ ቪዲዮ እስከምንገናኝ ቻው ቻው። ስለ ሕጻናት ወይም ማንኛውንም ጥያቄ ካላችሁ ኮሜንት ስር አስቀምጡ። በፍጥነት መልስላችኋለሁ። ቴንክዩ ቻው።